የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኔቶ ቁጭ ብሎ ማስታወሻ የያዘበትን ዘለግ ያለ ንግግር ተናግረዋል። ከጋዛ እስከ ዩክሬን ከጾታ ጉዳይ እስከ ቶማውክ ሚሳኤል ሐሳቦችን በውብ ቃላት ፈትለዋል። ወሳኝ ፖሊሲዎቻቸውን ይፋ በሚያደርጉበት የቫልዳዩ ጉባኤ የሩሲያው መሪ ያላነሱት ጉዳይ አልነበረም። በምዕራባውያን የሚመራው የዓለም ሥርዓት ምሽቱ ላይ ይገኛል ያሉት ፑቲን የዓለምን ጥልፍልፍ ፖለቲካ ፈተው ገጥመውታል። ምዕራባውያን በራሳቸው ጣጣ እዚህ ቀውስ ውስጥ ገብተዋል ብለዋል። አራት ሰዓታት በፈጀውና በጥቁሩ ባህር በምትገኘው ሶቺ በተደረገው ንግግራቸው ሩሲያ የዓለማችንን ንቁና ዝግጁ ጦር ገንብታለች ብለዋል። ሀገሬ ደካማ መሆን አትችልም ያሉት ፑቲን የዩክሬኑ ጦርነት ሞስኮን እንደ አለት እንዳጠነከሯት አልሸሸጉም። ምዕራባውያን ግን ከዛሬ ነገ በሩሲያ ተጠቃው ብላችሁ አትሳቀቁ፣ ተደላድላችሁ ተኙ ሲሉ ተሳልቀውባቸዋል። በጋዛ የሆነው በሰው ልጆች ዘመናዊ ታሪክ ያልተፈጸመ ነውም ብለዋል ፑቲን። የፍልስጤማውያን ድምፅ መሰማት እንዳለበትም ተናግረዋል። ስድስት መቶ ሺህ የጋዛ ነዋሪዎች በእስራኤል ታንኮች ተከበው እንዳይወጡ የተደረጉባት ጋዛ ውስጥ ያለውን ስቃይ ቢቀበሉም አሁንም ከዋሻው ጫፍ ብርሃን ይታየኛል ሲሉ ተስፋቸውን ገልጸዋል። የጾታ ለውጥ አራማጆችን ተማረው በርካቶች የአውሮፓ ትልልቅ ሀገራትን ለቀው እየወጡ ነው ያሉት የሩሲያው ፕሬዝዳንት ሩሲያ እነዚህን ዜጎች እጇን ዘርግታ ትቀበላቸዋለች ሲሉ ጥሪ አቅርበዋል። ከማንነቱ ተፋቷል ያሉት የምዕራቡ ዓለም የጾታ ሽብርተኝነት ውስጥ ገብተዋል ብለዋል። በሌላ በኩል ወሳኝ አጋሯን ተነጥቃለች ተብላ የምዕራባውያን ስላቅ ሰለባ ሆና የነበረችው ሩሲያ ነገር መገልበጡን አስተውላለች። ሶሪያ ከሩሲያ ጋር ወታደራዊ ትብብር ለመፈረም ጫፍ ላይ እንደደረሰችም ታውቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል ባክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የጉባኤው መጠሪያ ቫልዳይ ይባላል። ፑቲን የሚናገሩበት ተጠይቀው የሚመልሱበት ጉባኤ ነው። በጥቁሩ ባህር በምትገኘው ሶቺ ይካሄዳል። የሩሲያው ፕሬዝዳንት እዚህ የሚናገሩት ንግግር ተራ ንግግር አይደለም። ይልቁኑ የዛሬና የነገ የፖሊሲ ሰነድ ነው ይላሉ ሩሲያን የሚከታተሉ ሁሉ። ለዚህም ነው የሩሲያው ፕሬዝዳንት ከቶማሃውክ ሚሳኤል እስከ ቻርሊ ኪርክ ግድያ፣ ከጋዛ እስከ ፈረንሳይ የተለያዩ ጉዳዮችን ያነሱት በፍልስጤሟ ጋዛ ጉዳይ ከዋሻው ጫፍ ብርሃን ይታየኛል ያሉት ፑቲን ዶናልድ ትራምፕ ከሰሞኑ ያቀረቡት የተኩስ አቁም ስምምነት እቅድ ችግሩን የመፍታት እድል ቢኖረውም ምዕራባውያን ግን በዲፕሎማሲ አቅማቸው የመካከለኛው ምስራቅ ግጭቶችን ፈተው አያውቁም የመፍታትም አቅም የላቸውም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ከሰሞኑ ጋዛ የምድራችን ሕፃናት ሰፊ መቃብር ሆናለች በሚል መናገራቸው ይታወሳል። ፑቲንም ቀበል በጋዛ ላይ እየተከናወነ ያለው ነገር በዘመናዊው የሰው ልጆች ታሪክ ታይቶም ተሰምቶም አይታወቅም ብለዋል። ነገር ግን ግጭቱን ለማብቃት አሁንም ተስፋ አለ ብለዋል። ምዕራባውያን በተናጠል የሚሄዱበት የዲፕሎማሲ መንገድ ታሪክን፣ ባህልን፣ ማንነትንና ሰዎችን የረሳ ስለሆነ አካባቢው ላይ ይህንን መተግበር አይቻላቸውም ብለዋል። በ1974 እንደ አውሮፓውያን አቆጣጠርም ሁለት ሀገር ይኑር፣ ፍልስጤምም እስራኤልም እንደ ሁለት ሀገር ተቆጥረው ይኑሩ በሚል ሩሲያ ይህንን ፖሊሲ ስታራምድ ነበር ያሉት የሩሲያው ፕሬዚዳንት በጋዛ ያለው ሰቆቃ ማብቃት አለበት፣ ነገር ግን ፍልስጤማውያን በሚገባ መሳተፍ አለባቸው ብለዋል። የማህሙድ አባስ አስተዳደርም በዚህ ትልቅ ቦታ ሊኖረው እንደሚገባ አንስተዋል። አንዳንድ የተጠራጠሩባቸውን ጉዳዮችም አልሸሸጉም። ምንም እንኳን ከእስራኤል እስር ቤቶች የተለያዩ ፍልስጤማውያን እንዲወጡ የዶናልድ ትራምፕ ሀሳብ የሚደግፍ ቢሆንም እስራኤል ግን ይህንን የሰላም ስምምነት ምን ያህል ልታከብረው ትችላለች በሚለው ጉዳይ ላይ እስራኤሎችስ ይህንን እንዴት ይመለከቱታል የሚለውን ጉዳይ አጠራጣሪ ብለውታል። ነገር ግን ፍልስጤማውያንም ሐማስም ሌሎችም ከተባበሩ ይህ ነገር ወደ እውነት መቀየር እንደሚችል አንስተዋል። ይሁንና ፑቲን ከዋሻው ጫፍ ብርሃን ይታየኛል ያሉበት የጋዛ ጉዳይ እንዲህ በቀላሉ ይሆን አይደለም። 600 ሺና ከዛ በላይ የሚሆኑ የጋዛ ነዋሪዎች አሁን ሙሉ ለሙሉ በእስራኤል ጦር ተከበው እንደሚገኙ እየተነገረ ይገኛል። የእስራኤል ታንኮች የአል ረሺድን መተላለፊያ መዝጋታቸውን ተከትሎ ፍልስጤማውያን ወደ ሰሜን ወደ ማዕከል ወይም ወደ ደቡቡ የጋዛ ክፍል መጓዝ የሚችሉበት እድል ሙሉ ለሙሉ ወደ መዘጋት መቃረቡም ታውቋል። የእስራኤል ጦር እዚህም እዚያም በሚገኝባቸው መተላለፊያዎች ከሚደረግ ከፍተኛ ፍተሻና ጥበቃ ጋር ተያይዞ ፍልስጤማውያን እንደ ልብ መውጣት አለመቻላቸውም ታውቋል። እስራኤሎች ምንም እንኳን 600,000 የሚሆነው የጋዛ ከተማ ነዋሪ ከጋዛ ለቆ እንዲወጣ የተለያዩ ጫናዎችን ያደረጉ ቢሆንም ፍልስጤማውያኑ ግን አንድም መውጣት ባለመፈለጋቸው አንድም ደግሞ መውጣት ባለመቻላቸው በቀላሉ ከተማዋን ለቀው መውጣት አልቻሉም። የህፃናትን ቦርሳ እየፈተሹ እያሰቃዩን ይገኛሉ የሚሉት የጋዛ ነዋሪዎች የእስራኤል ጦር በአካባቢው ታንኩን ጭኖ መንቀሳቀሱን ተከትሎ ጋዛ ከተማ በከፍተኛ ውጥረት ውስጥ ትገኛለች ብለዋል። ጋዛ ከተማ ከየትኛውም የጋዛ አካባቢ የተነጠለች ደሴት ትሆናለች የሚሉት እነዚህ ፍልስጤማውያን ጋዛን የሚጎራበታት አሁን የፈራረሰ መንደር ነው ብለዋል። የሩሲያው ፕሬዝዳንት ግን አሁንም ተስፋ እንደሚታያቸው አልሸሸጉም። ከጋዛ ውጪ የተለያዩ ርዕሰ ጉዳዮችን ያነሱት የሩሲያው ፕሬዝዳንት በተለይ ዓለም በምዕራባውያን ቁጥጥር ስር የነበረበት ጊዜ አሁን እያከተመ እየመሸ እንደሚገኝ አንስተዋል። የምዕራባውያን የበላይነት በራሱ ጊዜ እየተፈጠፈጠ ነው ብለዋል። ዓለም እጅግ በጣም ፈጣን የሚባል ለውጥ ላይ ትገኛለች ያሉት ቭላድሚር ፑቲን በዚህ ለውጥ ውስጥ የትኛውም ሀገር በቀላሉ ሊጠፋ እንደሚችል ተናግረዋል። የምዕራቡን ዓለም የሚገዳደሩ ኃይሎች ከዚህም ከዚያም ብቅ እያሉ ያሉት ምዕራቡ ዓለም በራሱ እስካሁን የነበረውን ስርዓት ለመቆጣጠር የሄደበት ስግብግብነት ነው ብለዋል። በአንድ አመራር በአንድ ገመድ ዓለምን መምራት የፈለገው የምዕራቡ ዓለም ከዚህም ከዚያም በስርዓቱ ላይ ያመጹ ኃይሎች እንዲወለዱበት ምክንያት ሆኗል ብለዋል። ዲሞክራሲ በምዕራቡ ዓለም በራሱ እየተሸረሸረ ነው ያሉ ሲሆን በተለያዩ የአውሮፓ አካባቢዎች የሚደረጉ ምርጫዎችንም ለአብነት አንስተዋል። የህዝብ ፍላጎት እየተገፋ ነው ያሉት ቪላዲሚር ፑቲን ለምሳሌ በሮማንያ ይህም አጋጠሙን አንስተዋል ቪላዲሚር ፑቲን በሮማንያ ይህ አጋጥሟል ያሉት ባሳለፍነው የፈረንጆች ዓመት 2024 ላይ የሮማንያው ከፍተኛ ፍርድ ቤት የሮማንያን ምርጫ ውጤት ሙሉ ለሙሉ ቀልብሶ ምርጫ ድጋሚ እንዲደረግ ካደረገ በኋላ ነበር። የውጭ ሀገራት ጫናና ማጭበርበር አንዣቦበታል የተባለው ምርጫ ላይ ደግሞ በአስገራሚ ሁኔታ በከፍተኛ ድምፅ እየመሩ የነበሩት ካሊን ጎርስኩ የተባሉ የምርጫ ተወዳዳሪ እንዳይሳተፉ መደረጉን ዓለም በሚገባ ያስታውሳል። ፑቲንም ይህንን ጠቀስ አድርገው ነው በራሱ በምዕራቡ ዓለም ዲሞክራሲ እየተሸረሸረ ነው ያሉት። የአውሮፓ ህብረት፣ ከእንግዲህ ሀያሌ ስልጣኔ ማዕከል የሚሆንበት ጊዜ አብቅቷልም ብለዋል። ከዚህ በተጨማሪ ምዕራባውያን በራሳቸው ጉዳይ ላይ መጠመድ አለባቸው። በእኛ ላይ የሚያላክኩት ሰነፎች፣ የማይረቡና ሀገርን ማስተዳደር ያልቻሉ ናቸው። በራሳቸው ጉዳይ ላይ ትኩረት ያድርጉ። የኢኮኖሚና የስደተኞች ቀውስ አለባቸው። እርሱን ከህዝባቸው ጋር ይፍቱት፣ ከእኛ ራስ ይውረዱ ብለዋል የሩሲያው ፕሬዝዳንት። የሩሲያው ፕሬዝዳንት ሌላ ያነሱት ነጥብ ሩሲያ በፍጹም ደካማ መሆን አትችልም የሚለውን ጉዳይ ነው። የሩሲያ ደካማ መሆን ለምዕራባውያን ጥቃት ያጋልጣታል አይነት ነው ንግግሩ። የሩሲያ ጦር በምድር ላይ ካሉ ለጦርነት ዝግጁ ከሆኑ ንቁ የሚባሉ ግዙፍ ኃይሎች በአሁኑ ሰዓት ሩሲያ ስትጠነክር፣ ግን ሌሎች ከሩሲያ ጋር ያለንን ችግር በጉልበት እንፈታለን የሚል አዝማሚያ ያሳያሉ ብለዋል ቭላድሚር ፑቲን እንዲህ ይላሉ። በአሁኑ ሰዓት የሩሲያ ጦር የተገነባበት ደረጃ በየትኛውም ዓለም ካለ ጦር እጅግ የነቃና ለየትኛውም አይነት ጦርነት ዝግጁ የሆነ ኮምባት ሬዲ ነው ብለውታል። አሁን እኮ በተዘዋዋሪ ከመላው ኔቶ ጋር ነው የገጠም ነው። ይህንን ካደረግን ታዲያ በራሳችን ብንተማመን አይገርምም። በራሳችን እንተማመናለን ብለዋል። ይህን ያህል ጦር ዘምቶብን ትከሻችን ከቻለ ከዚህ በላይም ምንም እንችላለን ነው የፑቲን ንግግር። ፈረንሳይን ደግሞ የባህር ላይ ጠላፊ ሲሉ የወቀሷት ሲሆን የሩሲያ መርከቦችን ንብረት መውረሷን ክፉኛ ኮንነዋል። አሁን እንዲህ አይነት ነገሩን ምን ታደርገዋለህ? ከባህር ላይ ጠላፊ ጋርስ እንዴት ትነጋገራለህ? ያለህ ምርጫ እኮ ጠላፊዎቹን መምታት ነው። ይህ ደግሞ ከፍተኛ ጦርነት ውስጥ ባያስገባንም ለወደፊት ግን ግጭቶች ውስጥ ይከተናል ሲሉ ለፈረንሳይ ከበድ ያለ ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግርንም በተመለከተ የሩሲያ ጦር የወረቀት ላይ ነብር ነው የሚለውን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ንግግርንም በተመለከተ የወረቀት ነብር የሚለው ቃል በትራምፕ በቅኔ ደረጃ የተነሳ እንደሆነ እገምታለሁ፣ ምክንያቱም እውነታው ሌላ ስለሆነ ብለዋል። የወረቀት ላይ ነብር ከሆንን ታዲያ የወረቀት ነብርን እኮ ገጥሞ ማሸነፍ ይቻላል፣ ታዲያ በምድር ላይ ያለው እውነታ ግን ሌላ ነው ብለዋል። 45 የሚሆኑ ወታደሮችን በመስከረም ወር አታለች የተባለችውን ዩክሬንን በተመለከተ በአሁኑ ሰዓት ከኔቶ ጋር በእጃ ዞር ጦርነት ውስጥ እየገባን ቢሆንም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ግን ይህንን ግጭት እና የሩሲያን ብሶት ለመስማት መሞከራቸውን እናደንቃለን ብለዋል። ቶማሃውክ ሚሳኤል ከአሜሪካ ወደ ዩክሬን ሊላክ ይችላል የተባለውን ቶማሃውክ ሚሳኤል ከአሜሪካ ወደ ዩክሬን ይገባል በሚል የተናፈሰውን ወሬ መሰረት አድርገው ሲናገሩ ደግሞ ፑቲን እንዲህ አሉ። ቶማሃውክ ሚሳኤል ከአሜሪካ ወደ ዩክሬን ቢመጣ በጦርነቱ አካሄድ ላይ የሚቀይረው ነገር የለም፣ ነገር ግን ከአሜሪካ ጋር ያለንን ውጥረት ከፍ ሊያደርገው ይችላል ብለዋል። ታዋቂውን የቀኝ ዘመም አክቲቪስት ቻርሊ ኪርክ ግድያን በተመለከተም በአሜሪካ ማህበረሰብ ውስጥ ከበድ ያለ ችግር እንደተፈጠረ ያሳያል ሲሉ የተናገሩት ፑቲን ለቻርሊ ኬርክ ቤተሰቦች መጽናናትን ተመኝተዋል። ቭላድሚር ፑቲን ሌላኛው ያነሱት ጉዳይ የጾታ ሽብርተኝነት የሚለውን ጉዳይ ነው። ምዕራባውያን አሁን በልጆቻቸው ላይ የጾታ ሽብርተኝነት አውጀዋል። ምዕራብ አውሮፓ በአሁኑ ሰዓት በዚህ ፖሊሲ በማይደሰቱ ዜጎች እየተሞላች ትገኛለች። ልጆቻቸውን ለማሳደግ ሲሉ እነዚህን ግዙፍ የአውሮፓ ከተሞች ለቀው ወደ ሌላ አካባቢ እየተሰደዱ ያሉ አውሮፓውያን እንዳሉ አውቃለሁ ብለዋል። ይህንን የጾታ ሽብርተኝነታቸውን በልጆች ላይ ለማጋባት እየሰሩ ያሉበት መንገድ ደግሞ እጅግ አደገኛ ነው። ሩሲያ ደግሞ ፈጣሪ የተመሰገነ ይሁን ከዚህ ነጻ ስለሆነች እዚህ አካባቢ የሚኖሩ ዜጎች ወደ ሩሲያ ቢመጡ እጃችንን ዘርግተን እንቀበላቸዋለን ብለዋል። የጾታ ለውጥን በተመለከተ ልክ ባልሆነ መንገድ ለልጆች የሚሰበከውን የትምህርት ስርዓትም ክፉኛ አውግዘዋል። ይህ ጉዳይ ቀደም ብሎ የገባቸው ፑቲን አምና ፕሬዚዳንታዊ አዋጅ በማወጅ ነበር 47 የሚሆኑ ለሩሲያ መጥፎ አመለካከት ያላቸው ሀገራት ቢሆኑ እንኳ እንዲህ አይነት ችግር ከገጠማቸው ወደ ሩሲያ መጥተው መኖር የሚችሉበትን እድል ያመቻቹት። ጊዜያዊ የመኖሪያ ፍቃድ ለማውጣት ያለውን ቢሮክራሲያዊ ሂደትም በጣጥሰውላቸው ወደ እኛ ከመጣችሁ ከእንዲህ አይነት ነገር ነፃ ሆናችሁ ልጆቻችሁን ማሳደግ ትችላላችሁ ብለዋል። ከጾታ ጉዳዮች ጋር በተገናኘ የምዕራቡ ዓለም ልክ ባልሆነ መንገድ የሚነዛውን ፕሮፓጋንዳ ለመቋቋምም እንዲህ አይነት ፕሮፓጋንዳ የሚነዙ ተቋማትን ሙሉ ለሙሉ ዘግተው ነው ፑቲን ይህንን እየተናገሩ የሚገኙት። በመጨረሻም ተገላለች የተባለችው ሞስኮ አለመገለሏን አረጋግጣለች። የሶሪያ ልዑክ ወደ ሞስኮ ሄዶ ይህንን በሚገባ ነው ለዓለም የመሰከረው። ሶሪያ የሩሲያ ወሳኝ አጋር ነበረችና በሽር አል አሳድ ከሶሪያ ሲወገዱ ፑቲን ቀኝ እጃቸው ተቆረጠ ተብሎ ብዙ ተወርቶ ነበር። የሶሪያ ጦር ከእንግዲህ ወደ ሩሲያ ፊቱን አያዞርም፣ እንደውም ከሩሲያ ጋር ከፍተኛ ፍጠጫ ውስጥ ይገባል እየተባለ ቢቆይም የሶሪያ ልዑካን ቡድን ግን ሞስኮን ጎብኝተው ይህ እንደማይሆን አረጋግጠዋል። የሀገሪቱ ጠቅላይ ጦር አዛዥ ሜጀር ጄኔራል አሊ አልናሳን ናቸው ወደ ሞስኮ ለጉብኝት የተገኙት ከአለቃቸው ከፕሬዝዳንት አልሻራ ጋር በአልኑስራ ግንባር ሲዋጉ የነበሩት እኒህ ሰው ከሩሲያ ጋር ያላቸውን ወታደራዊ ግንኙነት ከፍ ማድረግ እንደሚፈልጉ አልሸሸጉም። አልሻራም በቅርቡ የሩሲያና የአረብ ጉባኤ በሚካሄድበት ሰዓት ሞስኮን እንደሚጎበኙ ይጠበቃል። ወደ አሜሪካ ወደ እስራኤልና ወደ ቱርክ ፊቷን አዙራለች። ከሩሲያ ላይ ፊቷን አንስታለች የተባለችው ደማስቆ በተለያዩ ምክንያቶች ከሩሲያ ጋር መስራት እንደምትፈልግ እያረጋገጠች ትገኛለች። ወታደራዊ ልዑኮቿም ከጊዜ ወደ ጊዜ ሞስኮን እየጎበኙ ያሉ ሲሆን ወታደራዊ ግንኙነቱ እንደጠበቀም ታውቋል። በእስራኤል የአየር ጥቃት በርካታ ወታደራዊ መሰረተ ልማቶቿን ያጣችው ሶሪያ ወደ ሩሲያ ፊቷን ብታዞር የሚያስገርም አይደለም። የሶሪያ ጦር ቀደም ብሎ ታጥቋቸው የነበሩ መሳሪያዎችም ሩሲያ ሰራሽ እንደመሆናቸው ከሞስኮ ጋር ያላትን ግንኙነት ጠበቅ ማድረጓ የሚጠበቅ ተፈጥሯዊ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።